እነዚህን የሴት ልጅ ደካማ ጎኖች ካወቅክ የወደድካትን ያፈቀድካትን ሴት በፍቅርህ ማሸነፍ ትችላለህ። አሁን ዛሬ ከእኔ ከእህት ጋር እስከ መጨረሻው ድረስ ከቆየ የእኛን የሴቶች ደካማ ጎኖች አንድ በአንድ በግልጽ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የእኛ የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊዳር ትዩብ ቤተሰቦቼ፣ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። ለምታበረታቱኝ፣ ለምትሰጡኝ ሀሳብ አስተያየት በሙሉ በጣም በጣም ከልብ ያመሰግናለሁ። ሁላችሁንም ወዳችኋለሁ። ገና ቪዲዮ እንደለቀቅኩ ናፊ እንኳን ደህና መጣሽ፣ እንወድሻለን የምትሉኝ ቤተሰቦቼ በእውነት በጣም ነው የማመሰግናችሁ። አዲስ የሆናችሁም ትታዩኛላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንማማርበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ቆንጆ ቆንጆ ቪዲዮዎች እንደለቀኩ ወደ ደርሳችኋል። ወደ ዛሬው ሀሳብ ወደ ዛሬው ቪዲዮ ከመግባታችን በፊት ግን እስኪ ሁላችሁም መጀመሪያ ላይክ አድርጉት። አላደረጋችሁም? አሁን አድርጋችኋል። እሺ፣ የመጀመሪያው ነገር እንግዲህ ሴት ልጅ ያላት ደካማ ጎን የመጀመሪያው የእኛ የሴቶች ደካማ ጎን ምንድነው? ስሜታዊነታችን ነው። አሁን እኛ ሴቶች በጣም በጣም ስሜታዊ ነን። ለመናደድም ለመደሰትም በጣም ቅርብ ነን። ስሜታዊነት በጣም ያጠቃናል። ስሜታዊነት በጣም ይታይብናል። እንግዲህ ይህንን ደካማ ጎን ማወቂ ምን ይጠቅመኛል? እንዴት አድርጌ በፍቅር እንዳሸንፋት ያደርገኛል ነው ያንተ ጥያቄ። ያረናፊ ወደ ገደለው እያልክ ነው አደለም? አዎ፣ ይህን ስሜታዊነት እንዴት አድርገን መጠቀም እንደምትችል ልነቅር ነው። የመጀመሪያው ነገር ሴት ልጅ በቀላሉ ደስ ይላታል፣ በቀላሉ ትደሰታለች። ስለዚህ እሷን የሚያስደስቱ ነገሮችን ቀላል የሆኑ ነገሮችን ማድረግ ትችላለች። የመጀመሪያው ነገር ሴት ልጅ መደመጥ ትፈልጋለች፣ መሰማት ትፈልጋለች። ስሜታዊ ናት እያልኳችሁ ስለ ስሜታዊነት እያወራን ነው። አደላ ያለ ነው። ስሜታዊ በምትሆንበት ሰዓት ላይ የሆነ ነገር አይታ በጣም በምትወድበት ሰዓት ላይ የሆነ ነገር በተሰማት ሰዓት ላይ ያንን ስሜቷን የምትገልጸው በመናገር ነው። በቃ ትናገራለች፣ ታወራለች፣ ትገልጻለች የተሰማትን ነገር ማለት ነው። ያንን በምታደርግበት ሰዓት ላይ የሚሰማት የሚያዳምጣት እሷ ለምትናገረው ነገር እሷ ለምታወራው ነገር ቦታ የሚሰጥን ሰው አገኘች ማለት በቃ ሁሉ ነገር እዛ ጋ ያበቃል። በጣም በጣም በፍቅር ክንፍ ነው የምትለው፣ ይሄን ሰው ያገኘች ሰዓት ሴት ልጅ ለምን ቀላል አይደለም ማለት እናንተ፣ አሁን የምታስቡት ነገር ይሄን መስማት ያን ማድረግ ምን ይጠቅመኛል፣ እንዴት ይሆና ምናምን ነው አይደለም የምታስቡት። አንዳንዴ የማይረባም ነገር ሊሆን ስለሚችል ከእናንተ አንጻር፣ ግን ለእኛ ለሴቶች ደግሞ መሰማታችን፣ መደመጣችን የምንናገረው ነገር ዋጋ እንዳለው የምንናገረው የምናስበው ነገር ትልቅ ቦታ እንደተሰጠው ነው የሚሰማንና ያንን የምትሰማት ከሆነ በጣም ትልቅ ነገር ነው። ስለዚህ አዳምጣት። የምታዳምጣት ከሆነ ስሜታዊ መሆኗን እንግዲህ የምትረዳ ከሆነ አንደርስታንድ የምታደርግ ከሆነ በዚህ መልኩ በዚህ ልክ ትጠቀምበታለ ማለት ነው። እና ደግሞ እንዳልኩት በተቃራኒው ደግሞ ስሜታዊ በምትሆንበት ሰዓት ላይ በምትናደድበት ሰዓት ሊሆን ይችላል፣ በምትከፋበት ሰዓት ሊሆን ይችላል። እንደዚሁ ዝም ብሎ የማይረቡ የማይመስሉ ነገሮችም አናዷት ወይ አሳስቧትም ሊሆን ይችላል። ነገሮችን ብዙ ስብስብ አድርገን የምናይበት አጋጣሚ አለ። በጣም ቀላል የሆነውን ነገር እና በዛ ሰዓት ላይ ደግሞ ም አንቺ እንደዚህ ነሽ እንደዚህ ይሄን የማይረባ ነገር ይሄ ምን አሳስበሽ፣ ይሄ ለምን እንደዚህ ሆነ፣ እቺ ትንሽ ነገር፣ እቺ ምናምን ከማለት አንደርስታንድ ማድረግ በቃ በሷ ቦታ ሆነህ ነገሩን ኦኬ፣ እንደዚህ ፊል ማድረግሽ ይገባኛል፣ እረዳዋለሁ ብለህ ስሜታዊነቷ ከስሜታዊነቷ ይሄ ከተፈጥሮው ስሜታዊነት የመነጨ ከዛ የመጣ እንደሆነ አውቀ አንደርስታንድ የምታደርጋት ከሆነ እመነኝ፣ ሴት ልጅ በፍቅር ማሸነፍ ትችላለህ። ሁለተኛ ፊር ኦፍ ሪጀክሽን ወይም ደግሞ አለመፈለግን መተውን መፍራት ማለት ነው። ይሄ አብዛኛው ሴት ጋር ያለ ስሜት ነው። ይሄ እንፈራለን በቃ ይሄ የፍቅር ግንኙነት ላይ ከገባን በኋላ የፍቅር ግንኙነቱ ፌል ቢያደርግ፣ የወደድነው ያፈቀርነው ሰው ለእኛ እንደዚህ አይነት ስሜት ባይኖረው፣ ጥሎን ቢሄድ፣ የፍቅር ግንኙነታችን ቢያበቃ የሚሉ ነገሮች በጣም ያሳስቡናል፣ በጣም ያስፈሩናል። ለእኛ እንደዚህ አይነት ነገሮችን መቀበል በጣም ይከብደናል። መወደድን፣ መፈቀርን፣ መፈለግን ነው እንጂ በተቃራኒው ደግሞ አለመፈለግን መቀበል በጣም በጣም በጣም የምንቸገርበት ነገር ነው እና ገና ከመነሻው ገና የፍቅር ግንኙነቱ ሳንገባ ገና እንደዚሁ በቃ የሚያስፈራን የሚያሳስበን ነገር ነው። መተው አለመፈለግ፣ በቃ በጣም የሚረብሸን ነገር ነው። እንፈራዋለን። ይሄ ይሄ የኛ የሴቶች እንግዲህ ደካማ ጎናችን ልንለው እንችላለን። እና አንተ ደግሞ እንዴት አድርገህ ይህንን መጠቀም ትችላለህ ለሚለው እንዳልኳችሁ ነው። ገና የፍቅር ግንኙነት ውስጥ ያልገባችም ሴት ያሳስባታል። ቢተወኝስ፣ በኋላ ላይ ፍቅሩ ቢቀንስስ፣ እንደዚህ ቢሆን፣ ቢተወኝስ የሚለው ነገር በጣም ስለሚያሳስባት በጣም ስለሚያስፈራት ከቃልክ በተጨማሪ በደንብ በደንብ በይበልጥ በተግባር ብዙ ነገሮችን ለማሳየት ሞክር። ምክንያቱም ቃላት ላይ በቃ እንፈልጋለን፣ ምንም ጥያቄ የለውም፣ መስማት እንፈልጋለን እኮ። ግን ያ ብቻ ከሆነ ደግሞ ይሄ ቢተወኝስ የሚለው ነገር እንዳይቀር ያደርጓል ማለት ነው። በቃሉ ነው ያለኝ የሚለው ነገር ስለሚያመዝን ማለት ነው። ስለዚህ የተቻለ መጠን የተግባር ሰው መሆን አድርገዋለው ያልከውን ነገር ማድረግ፣ ይህንን ፍራቻ ይህንን ቢተወኝስ የሚል ነገር ስለሚያስቀርላት ከአንተ ወዴትም አትሄድም ማለት ነው። ስለዚህ ከአንተ ጋር ይበልጥ እየተጣበቀች፣ ይበልጥ አንተን እየፈለገች፣ ይበልጥ ከአንተ ጋር የምታሳልፈው ጊዜ ደስ እያላት፣ ይበልጥ እያመነች ትመጣለች ማለት ነው። ስለዚህ በተቻለ መጠን የተግባር ሰው ሁን፣ የምትናገረውን ነገር አድርገህ ተግብረህ አሳያት ብዙ ጊዜ እዚህ ጋር አየዥ ልነግራችሁ የምፈልገው ብዙ ሴቶች በእልህ ራሳቸውንም የሚጎዱበትን ደካማ ጎናችን ነው ይሄ ምንድን ነው በቃ የማይፈልጋትን ሴት የማይወዳትን የማይንከባከባትን ወንድ ሴት ልጅ ብዙ ጊዜ ትፈልጋለች ይባላል አደለ እንደውም ብዙዎቻቸው ወንዶች የምታነሱት ነገር ነው ሴት ልጅ እንክብካቤ መች ይወድላታል እንደዚህ ነው የምትወደው እሷ ችላ የሚላትን የሚኮራባትን ምናምን ነው የምትወደው ትላላችሁ ይሄ ግን ፍቅር ሳይሆን እልህ ነው ሴት ልጅ ይሄ የመተውን ነገር አክሰፕት ማድረግ ስለሚከብዳት ስለሚደብራት ስለሚያስጠላት፣ ያ ስሜት እልህ ውስጥ በምትጋባበት ሰዓት ነው እንደዚህ አይነት ነገር የሚፈጠረው። እንዴት አይወደኝም? እንዴት አልፈልግም ይለኛል? ምናምን አይነት ነገር ውስጥ ትገባና እልህ ይይዛትና እራሷንም ትጎዳለች። እንግዲህ እንደዚህ አይነት ነገርም አለ። ስለዚህ ይህንን ስሜት እንዳይሰማት ማድረግ ከቻልክ እንድታምን ማድረግ ከቻልክ በምትቀራረቡበት ሰዓት ላይ ይህን እንዴት ነው የምታደርገው? በቃል የምትናገረውን ነገር ተግብረህ በማሳየት ማለት ነው። የዛን ጊዜ ታምንሃለች በፍቅርህም ትሸነፋለች። ሶስተኛ የኛ የሴቶች ደካማ ጎን ምንድን ነው? በቂ አይደለሁም ወይ ብለን እናስባለን፣ ብለን እንጨነቃለን። ያው እንደ ማህበረሰብ ሴት ልጅ እንደዚህ ማድረግ አለባት፣ ሴት ልጅ ይህን መስራት አለባት፣ ሴት ልጅ ይህን መስራት የለባትም፣ ይህን ማድረግ አለባት የሚባሉ ስንነገር ስንሰማ ያደግናቸው ነገሮች አሉ እና እነዛ ነገሮች ልክ ነኝ፣ ልክ አይደለሁም፣ በየቦታው በቃ ራሳችንን እንድንጠይቅ በቂ ነኝ፣ በቂ አይደለሁም፣ ስራ ቦታ ላይ እዚህ ቦታ ላይ ግን ፊት አደረጋለሁ፣ ፊት አላደርግም፣ ሪሌሽንሽፕ ላይም እመጥነዋለሁ፣ አልመጥነውም እንደዚህ አይነት ምክንያት ውዝግብ ውስጥ እንደዚህ አይነት ስሜት ውስጥ እንድንገባ ያደርገናል። ስለዚህ ሁሉ ጊዜ ምን እንፈልጋለን? አሹራንስ እንፈልጋለን። አዎ አንቺ እንደዚህ ነሽ፣ አው እንደዚህ ትችያለሽ፣ አው እንደዚህ ማድረግ እኮ ይሆንልሻል የሚሉ ነገሮችን በደንብ በደንብ እንፈልጋለን። እና ስለዚህ በተቻለ አቅም አፕሪሺየት ማድረግ ካንተ ይጠበቃል ማለት ነው። ያንን የምታደርግ ከሆነ በሁሉ ነገር ይሄ ሪሌሽንሽፑ ላይ ብቻ ሳይሆን ባለችበት ሁኔታ እንደዚህ አይነት ስሜት ሊሰማት እንደሚችል አውቀ ይሄ የሷ የኛ የሴቶች ደካማ ጎን መሆኑን አውቀ አንተ ደግሞ በዚህ ደካማ ጎን መጠቀም ትችላለህ ይችላል ማለት ነው። እንዴት አድርገ ነው የምትጠቀመው? ጠቅመ ነው የምትጠቀመው? እሷ እንደዚህ አይነት ስሜቶች እንዳይሰማት በማድረግ ያሏትን ኳሊቲዎች በማሳየት ቦታው ላይ የምትጠይቅ ስራ ቦታ ላይም ሊሆን ይችላል፣ ብቻ ብዙ ነገሮች ላይ ብቁ እንደሆነች በማሳየት አፕሪሺየት በማድረግ በማድነቅ ይህንን ስሜት ደግሞ ሊሰማት እንደሚችል አንደርስታንድ በማድረግ በዚህ በደካማ ጎን መጠቀም እንድትወደ እንድታፈቅረ ማድረግ ትችላለህ። ምክንያቱም ይሄ ስሜት እንዲሰማት ማድረግ በቂ ነኝ የሚለው ስሜት እንዲሰማት ማድረግ እኔ በራሴ በቂ ነኝ። ለምሳሌ ጓደኞቼ ባይኖሩ ጓደኞቼ አንዳንድ ጊዜ የሆነ ሰርክል ውስጥ የምንደበቅበት ጊዜ አለ። የሆኑ ጓደኞች ጋር የምንሆንበት ነገር አለ። ብዙ ነገር ተመችቶን ሳይሆን በቃ ይሄ ላለመነጠል አለ አደለ፣ ሰው ስላደረገው ብለን የምናደርገው ነገር አለ አደለ። ብቻችንን ብንሆን በቂ እንደሆነን፣ ብቻችንን ብንሆን ጥሩ ስሜት እንደማይሰማን፣ ብቻችንን ብንሆን ጥሩ ነገር እንዳልሆነ የሆነ የተጻፈብን የተቀረጸብን ነገር ስላለ ማለት ነው ነው ለምሳሌ ይሄንን አነሳውኝ ብቻም ሆኖ ጥሩ ነው ጓደኛም ጥሩ አይደለም ለማለት ፈልጌ አይደለም እንደው አንዱን ምሳሌ አነሳውኝ እንጂ ማይሆን ማያከብሩን ሚተቹን ጥሩ ነገር የሌላቸው ለእኛ ሰዎች ጋር ሄደንም ጥብቅ የምንልበት አንዱ ምክንያት ይሄ ነው በቃ ጓደኛ ያለው ሰው ጥሩ ነው ይግባባል በቃ አላደለ የሆነ ሰርክል ውስጥ መደበቅ እንፈልጋለን እና ብዙ ጊዜ እንደዚህ አይነት ነገሮች ስለሚገጥሙን አንተ ደግሞ በቂ እንደሆነች ብቻዋን ያሏት ነገሮች ራሱ በጣም ብዙ እንደሆኑ ከዛ ያንን ነገር ይዛ ስትሄድ አብራ ጥሩ የሆነ ሪሌሽንሽፕ እንደምትፈጥር እንደምትመሰርት ማሳየት ትችላለህ፣ በአንተ ማለት ነው። ስለዚህ ይሄ ሌላኛው መንገድ ነው። በቂ እንደሆነች በደንብ በደንብ ንገራት። በተለያዩ መንገዶች አፕሪሼት አድርጋት፣ አድንቃት። አራተኛ የኛ የሴቶች ደካማ ጎን ቆንጆ ነኝ ቆንጆ አይደለሁም፣ እነዚህ ነገሮች በጣም ያሳስቡናል። ማህበረሰብ ውስጥ የተቀመጡ እንደዚሁ በቃ ብዙ ሰዎች የሚሏቸው ወንዶችም ሴቶችም የሚሏቸው የቆንጆና የውበት መለኪያ መስፈርቶች አሉ እና በነዛ መስፈርቶች ራሳችንን እየመዘንን እንደዚህ ሁኝ ያለው እንደዚህ ሁኝ ያለ ቀጥኝ ያለ ወፍር ያለው ጸጉሬ እንደዚህ ቢሆን እኮ አይኔ፣ ቅንድቤ እንደዚህ እያለን ራሳችንን ብዙ ጊዜ እንሞግታለን እና እዚህ ላይ አንተ ማድረግ የምትችለው ነገር ምንድን ነው? የመጀመሪያው ቅድም እንደነገርኩ ማድነቅ ነው። ያሏትን ጥሩ ጥሩ ነገሮች አይተ ማድነቅ። ፊዚካል አፒራንሷንም ሊሆን ይችላል አለባብሷን፣ ስታይሏን ሊሆን ይችላል። ማድነቅና ኢንካሬጅ ማድረግ ማበረታታት ትችላለ፣ ራሷን እንድትጠብቅ ንጹ እንድትሆን እንድትዘንጥ። ይህን ስታደረግ እንዴት እንደምታምሩ እንደዚህ ስትሆኝ እንዴት ደስ እንደሚል እያልክ አፕሪሺየት ማድረግ ማየት መመልከትና ማድነቅ ትችላለ። ይህን በምታደርግበት ሰዓት ላይ እንዳያት እንደተመለከትካት ትኩረት እንደሰጠሃት ምን እንደሚያምርባት ልብ እንዳልክ ስታውቅ ሲያመጣና ሲሰማት ይሄ ለእሷ በጣም ትልቅ ትልቅ ነገር ነው። እንዳልኳቸው ደካማ ጎናችን ነው። ይሄ ቆንጆ ነኝ አይደለሁም ያሳስበናል። ማህበረሰቡ የሆነ የሰጠው መስፈርት፣ ሰዎች ብዙ ሰዎች አክሰፕት ያደረጉት የሆነ መስፈርት ይረብሸናል፣ ባዘር ያደረገናልና በዛ ጥያቄ ውስጥ ነው የምንመላለሰው። በዚህ ሰዓት ደግሞ አንተ መተክ እንዴት እንደምታምር ያላትን ነገር ሰዎች የነገሯት ሊሆን ይችላል፣ ያነገሯትም ነገር ሊሆን ይችላል። አንተ ተመልክተ ስትሰጣት ሀሳብ አስተያየት ስትሰጣት፣ እውነቴን ነው የምልህ አንተ ወዴትም መሄድ አትፈልግም፣ ምክንያቱም ያየህላት ነገር ውብ ስለሆነ ያየህላት ነገር ደስ እንዲላት የሚያደርግ ነገር ስለሆነ ማለት ነው። እዚሁ ጋር ደግሞ ማለት የምፈልገው ከፊዚካል አፒረንስ ውጪ ደግሞ ማንነቷን ፐርሶናሊቲዋን ስራ ላይ ያላት ነገር ጥንካሬዋን፣ ላይፏ ላይ ያሳለፈችውን ነገር ስታወሩ ስትነግረህ ብዙ የሚደነቅ ነገር አለን እኛ ሰዎች እኮ አይደለም። ስለዚህ ያንን ሁሉ ነገሮች ማድነቅ በጣም ደስ እንዲላት ከውጫዊ ውበቷ በተጨማሪ ደግሞ ያንን ማድነቅህ በጣም ትልቅ ቦታ እንድትሰጥህና በፍቅርህ እንድትሸነፍ ያደርጋታል። የእውነት ሞክር። አምስተኛ የኛ የሴቶች ደካማ ጎን ነው እየነገርኳቸው የምገኘው። አምስተኛ ላይ ያስቀመጥኩላችሁ ምንድነው? ነፃነትን የማጣት ፍራቻ ነው። እኛ ሴቶች የፍቅር ግንኙነት ውስጥ ስንገባ ይህ ነፃነታችንን የምናጣ ይመስለናል፣ እና አብዛኛው ሰዎች የፍቅር ግንኙነትም ትዳርም ሴቶች የሚፈሩበት አንዱ ምክንያት ይሄ ነው። አሁን ላይ ያለን ነፃነት አለ። በነገራችን ላይ ወንዶችም አንዳንድ ጊዜ ይህን ነገር ሲያነሱ እሰማለሁ። ነፃነቴን፣ ኧረ ትዳር ውስጥ ደግሞ ልክ እንደ የእስር ቤት እኮ ነው፣ ምናምን የሚሉ ነገሮች ይነሳሉ። የሰው ልጅ ኖርማሊ በአጠቃላይ ነፃነቱን በጣም የሚወድ ፍጡር ነው። ልክም ነው። እንደ ነፃነት ደስ የሚል ነገር እኮ የለም፣ አይደል? የፈለግነውን ነገር ማድረግ፣ የፈለግነውን ነገር መሆን፣ የፈለግነው ቦታ መሄድ ነፃነት ደስ ይላል፣ ግን የፍቅር ግንኙነት ላይ ደግሞ የምናደርጋቸው ነገሮች ይኖራሉ አይደለም። ሁሉ ነገር በፊት እንደነበረው አይቀጥልም። ላይፍ ግን አንዳንድ ጊዜ የበዛ ነፃነትን ማጣት ይኖራል እና ያ ነገር እንዳይሰማት ማድረግ ትችላለህ በተለያዩ መንገዶች። እንግዲህ ጓደኞቿ ጋር ስትሆን ከጓደኞቿ ጋር ያላት ነገር መጠየቅ፣ እንዴት ነው እንዴት ሆንሽ፣ ቤተሰቦቿ ጋር ያላት ነገር፣ ብቻዋንም ሆና የምታሳልፈውን ጊዜ አፕሪሼት ማድረግ ማድነቅ፣ መደገፍ ትችላለህ። ከአንተ ጋር ብቻ እንድትሆን ሁሉ ጊዜ አንተን ብቻ እንድታገኝ፣ ከሌሎች ሰዎች ጋር ያላት ጊዜ ምንም እንደሆነ ዝም ብሎ እንደሆነ አይነት እንዲሰማት ማድረግ የለብም። ያን በምታደርግበት ጊዜ ነፃነቷን የማትጋፋት አይነት ሰው ስታምን ይሄ ፍራቿ በሙሉ ይቀንስና፣ በቃ ከአንተ ጋር እንደውም ራሷ ይበልጥ ጊዜ ለማሳለፍ ይበልጥ ከአንተ ጋር መሆኑ የሚያስደሳት ነገር ይሆናል። እና ስለዚህ ይህን ነፃነቷን አክብርላት። አንተም እንደዛው ማድረግ ይኖርባል። ከጓደኛ ከቤተሰብ ብቻ ሌሎች ነገሮቻችንን መተው የለብንም እርግፍ አድርገን። ግን ያው ባላንስ የማድረግ ጉዳይ ነው። ስለዚህ ነፃነቷን የማትጋፉ አይነት ሰው መሆንህን በተለያዩ መንገዶች በጥበብ በዘዴ አሳያት። እውነቴን ነው የምልህ፣ የዛን ጊዜ ከአንተ ወዴትም አትሄድም፣ ትወዳለች ታፈቅረሃለች። ስድስተኛ ሰው ምን ይለኛል የሚል ነገር ያሳስበናል እኛ ሴቶች። ይህም ሌላኛው ደካማ ጎናችን ነው። አክቹዋሊ ወንዶችም አንዳንዴ ያሳስባችኋል፣ ግን እኛ ሴቶች ደግሞ በምርጫችን በሁሉ ነገራችን ጀጅ እንደረጋለን ብለን እናስባለን፣ እንፈራለን። አሁን ትዳር ላይ የሚያገባችሁ ሰው ያገባችሁ ባሏ ምን አይነት ነው? ፍቅረኛዋ ምን አይነት ነው? ምን አለው? በቃ እነዚህ ነገሮች ጀጅ የምንደረግባቸው ነገሮች ናቸው ብለን በጣም እንፈራለን። አንዳንድ ጊዜ ከመፍራታችን የተነሳ የሰዎችን ነገር ለማ አፍ ለማስያዝ ሰዎች የሚናገሩበትን ነገር ለማ ለማሳጣት ስንል እኛ ራሳችን ወደማንፈልገው ህይወት እንገባለን። የዚህን ያህል ነው ተጽዕኖ የሚያሳድርብን የሰዎች ነገር። እና አንተ ደግሞ ከጎኗ ሆነ የሰዎች ይሄ ነገር ተጽዕኖ እንዳያሳድርባት ማድረግ ትችላለህ። ምክንያቱም ወንድ ልጅ ማቹርድ ነው እኳ አይደለ ይህ ህይወቷ የራሷ እንደሆነ ምርጫዋ የራሷ እንደሆነ ዋነኛ ደስተኛ መሆን ያለባት እሷ እንደሆነ ማቹርድ የሆነ ወንድ ማስረዳት መንገድ በጣም ይችላል። ስለዚህ አንተም ይሄ ይጠበቅብሃል። የሰዎች ሀሳብ አስተያየት ኢንፍሉዌንስ ሊያደርጋት የሚገባው በጣም በተወሰነ መልኩ እሱንም ፖዚቲቭ የሆነ ብቻ ከሆነ እንደሆነ ከጎኗ ሆነ ልትነግራት ልታሳያት በተለያዩ መንገዶች አለሁልሽ ልትላት ይገባል። ያንን የምታደርግ ከሆነ በምርጫዋ የማታፍር በምርጫዋ የምትኮራ ደስተኛ የምትሆን ሴት ትሆናለች። ያንን ባደረገች ጊዜ ደግሞ እንደዚህ እንድትሆን ያደረጋትን ወንድ አለመውደድ አለማፍቀር አትችልም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? የእኛን የሴቶች ደካማ ጎኖች ነገርኳችሁ። በደካማ ጎናችን እንዴት እንደ ምትጠቀሙ እንዴት አድርጋችሁ እንደምትሞሉት እንዴት አድርጋችሁ የተሻለ እንድንሆን እንደምታደርጉን ነገርኳችሁ። ያው እንግዲህ ስንፈጠር አንዳችን ለአንዳችን አይደል የተፈጠረ ነው። የእኛን ደካማ ጎን እናንተ ትሞላላችሁ፣ የእናንተን ደግሞ ደካማ ጎን እኛ እንሞላለን። እንደዛ የሆነ ህይወት ይቀጥላል ማለት ነው። እነዚህም በጣም በጣም ወሳኝ የሆኑ ነገሮች እኛኔ ሴቶች ደካማ ጎኖችን ላወቀ ወንድ እንግዲህ ሴትን ልጅ ማሸነፍ በፍቅር ብዙ ከባድ አይሆንበትም። እስኪ ምን ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ናፊ ዋው በጣም እናመሰግናለን እያላችሁ ግን ላይክ አላደረጋችሁም አይደል? በቃ እሺ፣ አሁን አድርጉት። አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። በድጋሚ በጣም አመሰግናለሁ። በቀጣይ እስከምንገናኝ ድረስ ቻው።